አልተፈቀደም ሳይሆን ተፈቅዷል። አልተጀመረም አልተጀመረም። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴናችሁ? የዩቱብ ቤተሰቦች ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልልኝ። አያችኋት ሱቄ ሱቄ እየተቀያየረች ነው፣ እየሰፋች ነው። እናንተ ሳትጠይቁ ሳታበረታቱ፣ ምንም ሳትሉኝ እውትላችሁ ሱቄ እየበረታች ነው፣ እኔም እየበረታሁ ነው። ይብላኝ ለእናንተ ማለት ነው። ጥያቄ ጥያቄ ጥያቄ ብቻ ነው ዝም ብላችሁ ለማንኛውም አሁን የመጣሁበት በዋትሳፕ ብዙ ልጆች እየመጣችሁልኝ ነው። አዚዛዬ ከየቱ ቁጥርሽን አውጥተን ነው አንቺን ነው የምናምነው። እኔንም አትመኑኝ፣ ባይቢ፣ እኔንም አትመኑ፣ ሰውን አትመኑ፣ ቤተሰብን አትመኑ እያልኩ ነው እያወራሁኝ ያለሁት። ምን ልላችሁ ፈልጌ ነው። ይኸው ሁለተኛ ቀኑ ነው፣ ሶስተኛ ቀኑ ተይዟል። ተፈቀደ ብረግም ሁዱር ተፈቀደ ብረግም ሁዱር ተፈቀደ እየተባለ የሚወራወሬ ማለት ነው ማለት በኩንትራት መጥተው ይቃማ ሳይሰራላቸው የወጡ ልጆች ተጀምሯል እየተባለ ቪዲዮ እየሰሩ ያሉት ኢትዮጵያውያኖች ወንዶች ናቸው። ማ ኢትዮጵያውያኖች ወንዶች፣ ወንድሞቻችን። እነዚህ ልጆች ደግሞ ይህን ቪዲዮ የሰሩበት የራሳቸው መንገድ ሊኖር ይችል ይሆናል፣ አላማ ሊኖራቸው ይችል ይሆናል። መጀመሪያ ይጋማው ይሄ ፍቃድ ሲወጣ ተከታታይ ሶስት ህጎች ወጥተዋል። እንግዲህ በተራ በተራ አድርገው ይለቁታል ብለን ነበረ። ይሄው ይሄኛው ስድስት ወሩ ጨርሷል። ሁለተኛው ተራ አልጀመረም። ስራው ምንድን ነው? አልጀመረም እና እኔ ለምትጠይቁኝ እህቶች፣ ሀባይቢ በረግም ሁዱድ ወይም ደግሞ ይጋማ ሳይሰራላችሁ የጠፋችሁ እህቶች፣ አሁንም ተረጋግታችሁ ብራችሁን ይዛችሁ ጸጥ ብላችሁ ጠብቁ። ስራው ሲጀመር በስነ ስርዓት ይነገራል። እኔ የመጀመሪያውን ቆይ ቀን ቆይ እስኪ፣ እኔ ስላላገኘሁ ይሆናል እኔ ገብቼ ስላላነበብኩ ይሆናል ብዬ ትንሽም አይኔና ሞኝ ስለነበረ ከሶሻል ሚዲያው ራቅ ብዬ ነበር ማለት ነው። ሁለተኛውም ቀንም ደግሞ የምናቃቸው ሰዎች ራሱ አልፖሰቱም ማለት ነው። ከዛ ገብቼ ደግሞ ሳነብ ከስድስት ወር በፊት የወጣው ህግ እና ለኢድ ወጠኔ የአውፍታ ለረጅም አመት የታሰሩ ሰዎች አውፍታ ከተባሉት ውጭ የወጣ ምንም አዲስ ነገር የለም ማለት ነው። ስለዚህ እኛ ምን እናደርጋለን? በተስፋ በስነ ስርዓት አድርገን ቀስ ብለን መጠበቅ አለብን ማለት ነው። ሰሞኑን ያለው የአየሩ ሁኔታ እንዴት ነው ብላችሁ ካላችሁ የአየሩ ሁኔታ ጥሩ አይደለም። ብዙ እህቶቻችን ብዙ ወንድሞቻችን ተይዘዋል። በተለይ ደግሞ አንዱ ኢትዮጵያዊ የሆነን መዋጥንን ከገደለ በኋላ ወንዶችም ላይ እሴቶችም ላይ እስከ ቤት ድረስ ገብተው ወስደዋል ማለት ነው። እናንተ እስራ ያላችሁ ልጆች ተረጋግታችሁ ስራችሁን ስሩ ስራ የሌላችሁ ልጆች ደግሞ እቤታችሁ ተሰትራችሁ ተቀመጡ ማለት ነው። አሁን የሆነች ልጅ ደረሰ ይልካልኛለች በሶሻል ሚዲያ የምትታወቅ ልጅ ሰውን የምታግዝ ልጅ በሆነ ሰውየ አካውንት ብር አስልካት ስምንት ሺ ሪያል አምስቱ ሺ ሪያሉን መለሰችላት። ሌላውን ብር እባካችሁ አስመልሱልኝ እያለች ነው መጀመሪያ መሰራት አይችልም ቆይ ጠብቁ ስትባሉ ፍጥን ፍጥን የምትሉት ልጆች መጨረሻ ላይ ኪሳራ ነው የምትወርቁት ማለት ነው። የረጋ ወተት ቅቤ ይወጣዋል ብለዋል እናቶቻችን። ስለዚህ ተረጋግተን በትዕግስት መጠበቁ በጣም ጥሩ ነው ማለት ነው። ሌላ ደግሞ እማሳስባችሁ እና የምነግራችሁ ነገር ቢኖር ከሰማችሁኝ ማለት ነው፣ ከሰማችሁኝ የሆነ ችግር በሚፈጠር ሰዓት አረቦች የሚሰሩበት ቦታ ላይ እየሄዳችሁ ኮሜንት የምትጽፉ እህትና ወንድሞች ስነ ስርዓት አድርጉ። ጫን ብላችሁ ብትሉት በሶስት ቋንቋ ይተረጎማል። ከቤት ወጥተው መኪና ላይ ተሰቅለው ፖሊስ ጣቢያ ሄደው ወይም ማስተር ጎማ ቦታ ሄደው አይደለም የሚተረጉሙት። እስልካችሁ ላይ እኔ ምን አይነት ስልክ እያንዳንዳችን እንደምንይዝ ይለያል እንጂ ጫን ብትሉት ተርጀማ ብሎ በሶስት ሉቃ ይተረጎማል። አረበኛ፣ እንግሊዘኛ ከዛ ሌላ ተጨማሪ ቋንቋ ማለት ነው። ባለፈው ሰው በገደለው ወንድማችን እኔ የምሰራበት የነበረው ቢሮ አመት ከስድስት ወር የሰራች ልጅ፣ አመት ከስምንት ወር የሰራች ልጅ፣ አራት ወር የሰራች ልጅ፣ ስድስት ወር የሰራች ልጅ መዳሞቹ ቢሮ አምጥቶ ከቢሮው ጋር ተጣልተው እኔን ሰማ ከፍቶ አሰምተውኛል። ድምፅ መቀረጽ ቢቻል ኑሮ ቀርጸው ነበር። ለምን ገዳዮች ስለምንባል ልጆቻችንን ጥለን እንወጣለን። እኛ ስራ ረጅም ሰዓት እንቆያለን። ልጆቻችን ከትምህርት ቤት ሲመጡ ይነጫነጫሉ፣ ልጆቻችን ያስቸግራሉ። ብድግ አድርገው አንድ ነገር ቢያደርጉብን እኛ ውስጣችን እየፈራ ለምን እናስቀምጣለን? ኢትዮጵያ እንፈልግም። ቢሮው ደግሞ ከእነሄ ጋር የሚያገናኘው ነገር የለም፣ ንትርክ ነበር ማለት ነው። ስለዚህ አንድ ሰው ሲያጠፋ ተመን የምንከፍለው በጋራ ነው በጋራ እያጠፋን ደግሞ በራሳችን ላይ ማስረጃ የምንይዘው ነገር በጣም ያሳዝናል ማለት ነው። ጥላቻ ሊኖርባችሁ ይችላል። መዳሞቻችሁ ልታስቸግራችሁ ትችል ይሆናል። ዙሩፍ ነው እንጂ ያመጣችሁ ወዳችሁ አይደለም፣ እዛ ሀገር የመጣችሁት አማራጭ ቢኖር ወደ ሌላ ሀገር ትሄዱ ነበረ። አማራጭ ማጣት ነው አይደል? ግን ገብቶ እሰይ ደግ አደረግን ማለት እኛ ፍቃደኛ ነን ማለት ነው። ገዳውን ማበረታታት ፍቃደኛ ነን ማለት ነው። ሀዘን እንኳችንን ሀዘናችንን በውስጥ ነው እንጂ ማያዝ ያለብን። ኮሜንት ላይ አንድ አረብ አንድ ስዑድ ቪዲዮ ሰርቶ የደቂቃ ቪዲዮ ሰርቶ የአገሩን መንግስት ለምን እንደ ኢትዮጵያዊኖችን ፉርሳ የምትሰጧቸው? እንደገና ደግሞ በዚህ በዚህ ቦታ ላይ የሚመጡ ሰዎች ለምን መፍትሄ አይደረግላቸው ብሎ ቪዲዮ ሰርቶ ስለአገሩ ሲያወራ ስለ መንግስት ሲያወራ የእኔ ሰው መቶ ገዳይ ከሆነ ምን ታመጣለህ? ኮሜንት አልጽፈም ማለት ነው። ይሄ አደብ አይደለም። ኢትዮጵያ ውስጥ መገደል አድ ሆኗል፣ ጀግንነት ሆኗል፣ እርፍና ሆኗል። እዛ ሀገር ግን እንደዛ አይደለም። ያ ልጅ አጠፋው ጥፋት የራሱ ሰበብና ምክንያት አለው። ትክክል ነው ብለን ማለት አንችልም። ተናዶ ሊሆን ይችላል። ቀደር ነው ወወ የምንለው ነገር አለ። እኛ ግን ኮሜንት ስንጽፍ እያንዳንዱ ፊደል አስበን ነው የጻፍ ነው። እና ምን ታመጣለህ፣ ደግ አደረክ፣ ገና ትደገማላችሁ፣ በአማርኛ ነው የሚጻፈው ገና እንድትላላችሁ የሚስቅ ኢሞጂ ይልካሉ። ያ እማይተረጎም እንዳይመስላችሁ። ይሄ ሁሉ የሚያሳየው ማን ነው? ኢትዮጵያዊነትን ነው የሚያሳየው። ያንን ኮሜንታተሩን ብቻ አይደለም፣ በራሳችን ላይ ነው የምንመሰክረው ማለት ነው እና ከእንደዚህ አይነት ነገር ላይ ብትቆጠቡ እህት ወንድሞቼ፣ ጥሩ ነው። ለምን ከፍቷችሁ ሊሆን ይችላል መዳም አስቀይማችሁ፣ ልጆቿ አናደዋችሁ ሊሆን ይችላል፣ ግን አገራችሁን እያሳጣችሁ ነው ማለት ነው። ወረቀት ይስተካከል፣ ወደ ሀገር መግባት ይፈቀድ፣ ምን ይፈቀድ? ሁለት ሀገሮች እየተወያዩና እየተስማሙ የሚያደርጉት ነው። እነሱ ለወደፊት ለጥሩ ነገር እየተስማሙ እየተወያዩ ሲሰሩ እኛ ሰው ሀገር ላይ መተን የሀገሪቱን ሕግና ደንብ የማናከብርና የምናበላሽ ከሆነ አንድ አብይ አህመድ አይደለም። አስር አብይ አህመድ ቢመጣ የእኛን ቀራር የሚቀይርልን የለም። ስለዚህ ይሄ ብዙ ልጆች ብዙ እህቶቻችን ይቃማ አስቀይረዋል አሰርተዋል፣ አይደል? ከዛ እጥፍ ድርብ የበለጠ ከፊላቸው የሞተባቸው አሉ። ይቃማ ሳይሰራላቸው ወጥቶ ይጠፋሉ። በዘያራ ምንም አልተለካም አልወጣም። በኡምራ ይመጣል። የነዛን ሰዎች ህይወት ለማበላሸት እኛ ሀገሪቱ ላይ ያለን የነዛን ህይወት ለማስተካከል እኛ እዚህ ያለነው ሰዎች አህላቃችን ሊስተካከል ይገባል። ለኛ ነው አይደል እድል የሚሰጠው እኛን አይደል የምናሰራው ለኛ ይሄንን ነገር እንድንወስድ ይሄንን ነገር እንድናደርግ የአገራችን መንግስት ብቻ ወይም ኢትዮጵያ ኤምባሲ ብቻ ሳይሆን ጥረት ማድረግ ያለበት እኛ ራሳችን መጣር አለብን እኛ ራሳችን ማስተካከል ያለብንን ነገር እናስተካከላለን እኛ ገዳዮች ነን እኛ መጠጠኞቹ ነን እኛ ሰራቂዎቹ ነን እኛ እኛ እኛ ብዙ መጥፎ ነገሮችን እያሰራን እየሰራን ምንም አይነት ምንም አይነት ህግ ቢመጣ ይሄን ህግ ልናስተካክል አንችልም። መጥፎ ሰው መጥፎ ከተባለ አንድ ጊዜ መጥፎ ነው። ስም ከጠፋ ተመልሶ አይመጣም። እባካችሁን የኛ ስም እንደ ግለሰብ ሳይሆን እየጠፋ ያለው እንዳገር ነው። እንዳገር ስም አናስጠፋ። ከቻልን ዝም ካልቻልን ደግሞ ከይረ ነገር መጻፍ። ይህን ልላችሁ ፈልጋለሁ። ይጋማ አልተፈቀደም አልተፈቀደም ሳይሆን ተፈቅዷል። አልተጀመረም አልተጀመረም ተፈቅዷል። እና ተጀምሯል ይለያያል። አልተጀመረም። ስለዚህ በዋትሳፕ በምን በምን የምትጽፉልኝ ልጆች የስራ ቁጥር ስለሆነ በዙ ልግለጽላችሁ ብዬ ነው። ብዙዎቻችሁ ከዩቱብ ስለሆነ የመጣችሁ አልተጀመረም አልተጀመረም። አደራ ገንዘባችሁን እንዳትበሉ። እኔ ሲጀመር ስሰማ መጥቼ እነግራችኋለሁ። ካልሰማው ደግሞ አፉት ሉኝ ያላችሁ ማለት ነው። ኦኬ፣ የኔ ውድህቶች የእኔ አክባሪዎች ክበሩልኝ። ይህንን ቪዲዮ ላይክ በማድረግ ደግሞ እንደምትተባበሩ በኮሜንት ላይ ሀሳባችሁን እንደምትገልጹልኝ ስለ ሱቄ ደግሞ አስተያየት እንድትሰጡኝ ይፈልጋለሁ። አመሰግናለሁ። ሰላም አሌይኩም ራህመቱላሂ ወበረካቱ።